ሰላም ተወዳጆቼ፣ እግዚአብሔር ሰላም ለሁላችሁም ይሁን። ጥቂት ደቂቃዎች በተለይ እግዚአብሔር የልቡ ሀሳብ በሚል ርዕስ ከእናንተ ጋር መካፈል እፈልጋለሁ። የእግዚአብሔር የልቡ ሀሳብ ወይም ደግሞ የእግዚአብሔር ትኩረት የእኛም ትኩረት ሊሆን ይገባል፣ የቤተ ክርስቲያን ትኩረት ሊሆን ይገባል የሚል እምነት አለኝና ዛሬ ዛሬ ቤተ ክርስቲያን ትኩረቷ የእግዚአብሔር ትኩረት ወይም ደግሞ የእግዚአብሔር የልቡ ሀሳብ ነው ወይ የሚለው በብዙዎቻችን ዘንድ ልንጠይቀው የሚገባው ጥያቄ እንደሆነ አስባለሁ። በጣም ብዙ አይነት ፕሮግራሞች ቤተክርስቲያን አላት። አንዳንድ ቦታ ላይ ታላቅ የትንቢት ፕሮግራም ይባላል፣ ታላቅ የፈውስ ፕሮግራም ይባላል፣ እንደዚሁም ታላቅ አምልኮ ፕሮግራም ተብሎ ይነገራል። እነዚህ መጥፎች ናቸው እያልኩ አይደለም። እግዚአብሔር እንደሚፈውስ አምናለው። እግዚአብሔር ታምር እንደሚያደርግ አምናለሁ። እግዚአብሔር በትንቢት ቃል እንደሚናገር አምናለሁ። ግን በእርግጥ የእግዚአብሔር የልቡ ሀሳብ ይሄ ነው ወይ? እግዚአብሔር በልቡ ውስጥ ያለው የእግዚአብሔር ጥማት፣ ራብ ይሄ ነው ወይ የሚለውን ነገር ጥቂት ከእናንተ ጋር ማውራት እፈልጋለሁ። እና መጽሐፍ ቅዱሳችን ስለ እግዚአብሔር ትኩረት እግዚአብሔር የልቡ ሀሳብ ምን እንደሆነ በስፋት መጽሐፍ ቅዱሳችን ይናገራል። እና በተለይም ከመጀመሪያው መጽሐፍ ከዘፍጥረት ጀምረን እስከ መጨረሻው ስንመለከት የእግዚአብሔር የልቡ ትኩረት የእግዚአብሔር የልቡ ሀሳብ ትኩረቱ ሰዎች እንደሆኑ መጽሐፍ ቅዱስ ይናገራል እና እግዚአብሔር ሰውን በመልኩ ፈጠረ ይልና ትኩረቱ ሰዎች ላይ ነበር። ሰው በወደቀ ጊዜ ዘፍጥረት ሶስት ላይ እግዚአብሔር የት ነህ እያለ ሰው ጋር ሲመጣ እናለን። ወዴት ነህ አዳም፣ የት ነህ ብሎ ሲል እናያለን አዳም መውደቁ ሰውንም ሲያይ ጊዜ እንደገና እግዚአብሔር ራቁትነቱን ከሸፈነ በኋላ መጽሐፍ ቅዱሳችንን ከመጀመሪያ ጀምር እስከ ምጥ እግዚአብሔር ክትትሉ ትኩረቱ ሰዎች ናቸው፣ ሰዎች እንደሆኑ። የወደቁ ሰዎችን ለማንሳት እግዚአብሔር ትኩረት ሲያደርግ፣ የሳቱ ሰዎችን ለመመለስ እግዚአብሔር ትኩረት ሲያደርግ መጽሐፍ ቅዱስ ላይ እንመለከታለን እና ይህንን ኢየሱስ ክርስቶስ በሉቃስ ምዕራፍ 15 ከቁጥር 5 እስከ 32 ስታነቡ የኢየሱስ የእግዚአብሔርን የልቡን ሀሳብ ጌታ ኢየሱስ ሲተርከው እንመለከታለን። በተለይ ሦስት ነገሮችን በዚያ ቦታ ላይ ይናገራል። ስለጠፋው በግ እንደዚሁም ደግሞ ስለ ጠፋው ድሪም እና የጠፋው ሊስ ታሪክ በሉቃስ ወንጌል ላይ እነዚህ ሶስት ትልልቅ ታሪኮች እናለን አንደኛው ስለ ጠፋው በግ ዘጠና ዘጠኝ በጎች ነበሩ ይልና መቶ በጎች ነበሩ ይልና ከመቶ አንዱ በግ ጠፋ ይላል እና ከዚያን ያንን በግ ፍለጋ እግዚአብሔር የተመሰገነ ይሁን እግዚአብሔር የአንድ ሰው መዳን የአንድ ሰው መዳን ያስደስተዋል። እና በዚያ ቦታ ላይ አንዱን በግ ፍለጋ የሚከፈለውን ዋጋ ሁሉ ከፍሎ ባለቤት ምን ያደርገዋል? ያንን በግ ያገኘዋል። ያንንም በግ ባገኘ ጊዜ ደስ ይለዋል። ጎረቤቱን ይጠራል ይልና እዛ ጋ አንድ ነገር ተናግሮ ያልፋል። ጌታ ኢየሱስ እንደዚሁም በአንድ ሰው ኃጢአተኛ መዳን በሰማይ ታላቅ ደስታ ይሆናል ይላል። እንደዚሁም ስለ ጠፋው ድሪም ይናገራል። ብዙ ሳንቲሞች ነበሩ፣ ከእነዚያ መካከል አንዷ ጠፋች። ከዚያን ፈልጋ ፈልጋ አገኘችው። ከዚያን ጎረቤቷን ጠርታ ደስ አላት። ለሰዎችም ተናገረች፣ አገኘሁት የጠፋውን ድሪሜን። ከዛን ድቅ ብሎ ምን ይላል? እንደዚሁም ብሎ ይላል እንደዚሁም በአንድ ኃጢአተኛ መዳን በመላእክት ዘንድ ታላቅ ደስታ ይሆናል። መጀመሪያ ምንድን ነው የሚለው? በሰማይ ታላቅ ደስታ ይሆናል። ምን ማለት ነው? አብ ወልድ መንፈስ ቅዱስ ደስ ይላቸዋል በአንድ ሰው መዳን እንደዚሁም ደግሞ በመላእክት ዘንድ ሚካኤል ገብርኤል ሁሉ ብድግ ብለው ደስታቸውን ይገልጣሉ በምን በአንድ ሰው መዳን አንድ ሰው ኃጢአተኛ ወደ እግዚአብሔር መንግስት ሲመጣ ኃጢአቱን ተናዞ ወደ እግዚአብሔር መንግስት ሲመጣ በሰማይ ደስታ ይሆናል። አብ ደስ ይለዋል፣ ወልድ መንፈስ ቅዱስ ደስ ይለዋል። እንዲሁም መላእክቶች ከዚህ ወዲያ ወዲህ እያሉ እግዚአብሔርን ያመሰግኑታል። ለምን በአንድ ሰው መዳን። መጨረሻውንም ታሪክ እዚሁ ጋር ጌታ ኢየሱስ ሲናገር የጠፋው ልጅ ከብዙ ጥፋት በኋላ ወደ አባት ይመለሳለሁ ብሎ ወደ አባቱ ሲመለስ አባትየው በብዙ ደስታ ሲጠብቀው እንደነበረና በመጣ ጊዜ በደስታ አቀፈው፣ ቀየረለት፣ ልብስ ቀየረለት፣ ጫማ አደረገለት፣ ቀለበት አደረገለት ይላል እና እግዚአብሔር ለሰው ያለውን ታላቅ ፍቅር በዚህ መጽሐፍ ላይ እናለን። ወንድሞቼ እናቶች፣ በዚህ ስፍራ ምናልባት ይህንን የእግዚአብሔርን ሀሳብ የምትሰሙ፣ እግዚአብሔር ትኩረቱ ሰዎች ናቸው። ትኩረቱ አንተ ነህ። ትኩረቱ አንቺ ነሽ። እግዚአብሔር የአይኑ አይኑን ኦልዌይዝ ሁል ጊዜ በእናንተ ላይ ያደርጋል። እና አንድ ነገር ልናገር የምፈልገው የእግዚአብሔር ትኩረት የቤተ ክርስቲያን ትኩረት ሊሆን ይገባል። የእግዚአብሔር ትኩረት የኛ ትኩረት ሊሆን ይገባል። ሰዎች የእግዚአብሔር ፕራዮሪቲ ናቸው። የእግዚአብሔር ፕራዮሪቲ ሰዎች ናቸው። የሰዎች መዳን ነው። ቤተክርስቲያን ትኩረቷን ከሁሉ በላይ በዚህ ነገር ልታደርግ ይገባል። እግዚአብሔር በሰዎች ላይ እንድንሰራ ሰዎች ወደ እግዚአብሔር እንዲመጡ ይፈልጋል። መዳን እንዲሆን ይፈልጋል። የእግዚአብሔር ትኩረት የእኛ ትኩረት ይሁን። የእግዚአብሔር ፕራዮሪቲ የእኛም ፕራዮሪቲ ይሁን። እግዚአብሔር አይኖች ሁል ጊዜ በሰዎች ላይ ናቸው። እግዚአብሔር ሰዎችን ይፈልጋል። እግዚአብሔር ይባርካችሁ። ተባረኩ።